አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ ሙታን በአብይ ሃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። ሚያዝያ አስራ አምስት ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ጊዮርጊስ በተአምራቱ ያሳመናት የከሃዲው ንጉስ የዱድያኖስ ሜ የዱድያኖስ ሚስት እለ እስክንድርያ በሰማዕትነት አረፈች። በዚህ ዕለት የመጥምቁ ዮሐንስ አንገት ከተቆረጠች በኋላ 15 ዓመት በአየር እየበረረች ስታስተምኑራ በዚህ ዕለትም አረፈች። በዚህ ዕለት አርዮስን ከወገዙት ከ318 ቅዱሳት ሊቃውንት ውስጥ አንዱ የሆኑት የሀገረ ሜራ ኤጲስቆጶስ አባ ኒቆላዎስ ዓመታዊ መታሰቢያ በዓሉ ነው። ይህም በግብፅ ቤተ ክርስቲያን የከበረችበት ዕለት ነው። ከሰባ ሁለቱ አርዲት አንዱ የሆነው ሐዋርያው ቅዱስ አጋቦት መታሰቢያ በዓሉ ነው። እርሱም በቅዱስ ጳውሎስ ላይ ትንቢት የተናገረ ነው። ሁለተኛም በገላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ትንቢት ተነግሮ ትንቢቱ ተፈጽሞ ረሃብ ቸነፈር መጥቶ ብዙዎችን አጠፋቸው። ረድኤተ በረከቱ ይደርብን፣ በጸሎቱ ይማረን። ንግሥት ወሰማዕት ቅድስት እለእስክንድርያ ይህችው ቅድስት ስለእስክንድርያ የሰማይታት አለቃ ቅዱስ ጊዮርጊስ በትምህርቱ በተአምራቱ ያሳመናት፣ በጌታችን ስም ሰማይትነት የተቀበለች የንጉስ የዱዲያኖስ ሚስት ናት። ዱዲያኖስ ማለት ቅዱስ ጊዮርጊስን ያሰቃየው ከሀዲ ንጉስ ማለት ነው። ከሀዲውና ጣዖት አምላኪው ባሏ ንጉስ ዱዲያኖስ ከሰባ ነገስታት ጋር ሆኖ ቅዱስ ጊዮርጊስን ሶስት ጊዜ ገድሎት ጌታችን ከሞት ካስነሳው በኋላ ንጉሱ መልሶ ያባብለው ጀመር። ቅዱስ ጊዮርጊስም ንጉሱ ዱዲያኖስን ከነጣዖቱ በሰው ሁሉ ፊት ሊያዋርደው ፈልጎ እንዲህ አለው። ቅዱስ ጊዮርጊስ ለጣዖት ከሰገድኩና ከሰው ሁሉ በመንግስት ሁሉ ሁለተኛ አድርገህ እንደምትሾመኝ የነገርከኝ ነገር ደስ አሰኝቶኛልና፣ በሰው ሁሉ ፊት ለምታመልከው ለአጵሎን ሰግድ ዘንድ ህዝቡንም ሁሉ ለጣዖት ስሰዋ ይመለከቱ ዘንድ እንዲሰበሰቡ በአዋጅ ነገር አለው። ቅዱስ ጊዮርጊስ ለዱድያኖስ ንጉስም ቅዱስ ጊዮርጊስ የነገረው እውነት መስሎት እጅግ ተደስቶ እስኪነጋ ድረስ ብዙ ብሎ ቅዱስ ጊዮርጊስን ወደ ሚስቱ ልፍኝ አስገባው። ከስቃይ እስር ቤት አስወጥቶ ወደ ልፍኝ አስገባው ይላል። ተደስቶ እኮ ቅዱስ ጊዮርጊስ አምላኩ ሊክድለት የንጉሱ ሚስትም እለስክንድሪያ ብቻዋን ከቅዱስ ጊዮርጊስ ጋር በተገናኘህ ጊዜ ሰማይቱ የዳዊትን መዝሙር ሲጸልይ ሰማችው። ጸሎቱንም ሲጨርስ ሲጸልይ ስለነበር ነገር ጠየቀችው። ክርስቶስ ብለ የጠራ ውርሱ ማን ነው? አለችው። ቅዱስ ጊዮርጊስም ይህን ጊዜ ስለ ጌታችን ለንግስቲቱ አስተማራት ከብሉይና ከአዲስ መጽሐፍት እየጠቀሰ ከዓለም መፈጠር ጀምሮ እነሱ እስካሉበት ድረስ ያለውን የሃይማኖት ነገር በሚገባ አስተማራት። ንግስቲቱም በአምላክህ አምኛለሁና ስለ እኔ አምላክህን ለምንልኝ፣ አለችው በዛች የጥቂት ደቂቃ ትምህርት ስለ ክፉ ባሏ ስለ ንጉሱ እንዳይ እንዳትፈራ አጽናናትና ሲሰግድ ሲጸልይ አደረ። በነጋ ጊዜ ንጉሱ አስቀድመው በተነጋገሩት መሰረት መጥቶ ለጣዖቱን እንዲሰግድና እንዲሰዋ ለቅዱስ ጊዮርጊስ መልእክት ላከበት። ህዝቡም ተሰብስበው ነበርና በጣዖቱ ቤት ንጉሱም ገሊላዊ ጊዮርጊስን ለጣዖቱ ሊሰግድ ነውና ኑ ተመልከቱ ብሎ ሰባውን ነገስታት ህዝቡ ሁሉ በአዋጅ ሰብስቦ ነበር። ቅዱስ ጊዮርጊስም አስቀድሞ ፈውሶት የነበረው አንዱን ሕፃን ጠርቶ ወደ ጣዖት ቤቱ ሂዶ ጣዖቱን እንዲጠራው ላከው። የማታውቅ እውር የሆንክ ዲዳ ደንቆሮ አጵሎን ሆይ የክርስቶስ ኢየሱስ ባሪያ ጊዮርጊስ የጠራሃል ብሎ በላከበት ጊዜ በጣዖቱ ላይ አድሮ ራሱን ያስመልክ የነበረው ሰይጣን እጅግ ደነገጠ። ሩጦም ወጥቶ ከቅዱስ ጊዮርጊስ ፊት በፊቱ ጊዮርጊስ በፍርሃት ቆመ። ቅዱስ ጊዮርጊስም ሰይጣኑ ያደረበትን ጣዖት አንተ በምስል ውስጥ የምትነጋገረው በእውነት የኒ የከሃዲዎቹ አምላክ ነህን? ብሎ ጠየቀው። በምስል ውስጥ ያለው የሰይጣን መንፈስም ጌታዬ ሆይ ተወኝ፣ አታጥፋኝ፣ እኔስ አምላክ አይደለሁም እያለ ከአዳም ጀምሮ የሰው ልጆችን እንዴት እንደሚያስታቸው በነገስታቱ በዙ ፊሊፍ ሁሉ ፊት መሰከረ። አሁንም በጣዖት ውስጥ አድሮ ራሱን እያስመለከ መሆኑንና ወደፊትም የሰው ልጆች ሁሉ በልዩ ልዩ መንገድ ከፈጣሪያቸው እየለየ ወደ ሲኦል እንደሚወርዳቸው ተናገረ። በጣዖቱ ፊት ያደረው ሰይጣን በሰው ፊት ሁሉ ፊትን ሁሉ ከተናገረ በኋላ ቅዱስ ጊዮርጊስም ወደ አምላኩ ከጸለየ በኋላ ምድር አጵሎንን አፏን ከፍታን እንድትውጠው አደረገ። ህዝቦም ሁሉ በቅዱስ ጊዮርጊስ አምላክ አምነናል እያሉ ጮሆ፣ ንጉሱ ያሰበው ተገላቢጦሽ ሆነ። እሱ ቅዱስ ጊዮርጊስ ሲሰግድ አይቶ እሱንም እንዲያደንቁ አጵሎንንም እንዲያደርቁለት እንዲያደንቁለት ነበር። ነገር ግን እንደዛ አልሆነም። ንጉሱ ይሄን ሲያይ በንስሐ ተመልሶ ከማመን ይልቅ እጅግ ተቆጥቶ ቅዱስ ጊዮርጊስን ካሰረው በኋላ የተነጋገረው ለጣዖቶች እንድሰዋለት አልነበረ ምን ለምን ቃልህን ለወጥ እያለ በታላቅ ቁጣ ተናገረው። ቅዱስ ጊዮርጊስም አንተ ሰነፍ፣ ጉስቋላ፣ የአእምሮ ድሀ ራሱን ሊረዳ ያልቻለ አምላክ የሌሎች ነፍስ ሊረዳ እንዴት ይችላል? ጌታችን በጌትነቱ ለፍርድ በመጣስ በመጣ ጊዜስ ምን ታደርግ ይሆን አለው። ንጉሱም እጅግ ተቆጥቶ ልብሱን ቀዶ ተነስቶ ወደ ንግስቲቱ ወደ እለእስክንድርያ ገባና ቅዱስ ጊዮርጊስ ያደረገውን ሁሉ ነገራት። እርሷም ቅዱስ ጊዮርጊስን ከማሰቃየት ይልቅ የሚጠቅምህን እወቅ፣ አምላኩ እውነተኛ አምላክ ነውና፣ በቅዱስ ጊዮርጊስ አምላክ ምን አለችው ንጉስም ሚስቴር ለስክንትያ ሆይ ይህን ጊዮርጊስ አስማቱን አደረገብሽ እንዴ? ሲላት እርሷም የቅዱስ ጊዮርጊስ አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ቃል ጠርቶኛል፣ በእርሱም አምኛለሁ አለችው። እርሱም ከአንደበቷ የክርስቶስን ስም በሰማ ጊዜ ጠጉሯን ይዞ እየጎተተ ወደ ነገስታት ወስዶ ከመካከላቸው አቆማትና የሆነውን ነገራቸው። ከዚህም በኋላ እጅግ አስፈሪ የሆኑ ስቃዮችን ካሳያት በኋላ ራቁቷን አድርጎ በራስ ጸጉሯ ሰቀላት። ደሟን በምድር ላይ እስኪንጠፈጠፍ ስጋዋን ቆራረጠው። በመከራዋ ውስጥ ሆና ቅዱስ ጊዮርጊስን ባየችው ጊዜ የእግዚአብሔር ቅዱስ ሆይ በታላቅ ሳይቃይ ውስጥ ነኝና ወደ መሐሪው አምላክ ለምንልኝ አለችው። እርሱም ከጌታችን የማይጠፋውን የሕይወት አክሊል እንድትቀበይ ጥቂት ታገሻላት። ከዚህ በኋላ ከተሰቀለችበት አውርደው በመሬት ካስተኛት በኋላ አራት ጎርመ ጎልማሶች ሊያነቃንቁት የማይችሉትን ትልቅ ድንጋይ አንከባለው በሁለቱ ጡቶቻ ላይ ጫኑላት። ዝፍትንም አፈልተው በጡቶቻ ላይ ጨመሩባት፣ እጅግ ያሰቃዩዋት። ቅዱስ ጊዮርጊስም ዳግመኛ ጌታ ሆይ ምን ላድርግለት? ምን ላድርግ? በክርስቶስም የምትሰጠውን የጥምቀት ጸጋ ባለመቀበልኔ አዝኛለሁ። ልቤም ልትፈርጥ ደርሳለችና አንተ እንደ መራሃኝ ተስፋ ያደረግኩት ክብር እንዳላጣ የመንግስተ ሰማይ ደጃፍ የገነት በሮች እንዳይዘጉብኝ እፈራለሁ፣ አለችው በዛ በስቃይ ውስጥ ሆና። እንግዲህ ቅዱስ ጊዮርጊስን ነው ይህን ቃል ቅዱስ ጊዮርጊስ መልሶ ስለዚህ ነገር አትዘኝ፣ እነሆ በደምሽ ትጠመቂያለሽና ጥምቀትሽን አግኝተሻል። እነሆ ቅዱሳን መላእክት ሊያጠምቁሽ የህይወትን ማክል ሊያቀናጁ ሰላምንም ሊሰጡ ይጠብቁሻል አላት። በዚህ ጊዜ ንጉሱ እጅግ ተናዱ፣ አንገቷን በሰይፍ አስቆረጣት። ቅድስት ስለ እስክንድርያም በአለም ላይ ስላሉት አጣን ሁሉ የለመነች ሰማዕትነቷን ሚያዝያ 15 ቀን ፈጽማ መላእክት ቅድስት ነብሷን ወደ ገነት አስገቧት። የእናታችን የንግሥት ወቅድስት ለእስክንድሪያ ረድኤት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደርብን። በዚህ ዕለት ቅዱ የቅዱስ ዮሐንስ መጥምቀ መለኮት አንገት ከተቆረጠች 15 ዓመት በአየር ላይ እየበረረች ስታስተምር ኑራ በዚህ ዕለት ያረፈችበት ቀን ነው። የመጥምቁ ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ከተቆረጠች በኋላ ራሱ ከተቆረጠች በኋላ ራሱ ጋራ በአየር ውስጥ እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት 30 ቀን በአረቢያ ምድር በግልጽ ታይታለች። ኦም የሆነው እንዲህ ነው። ሄሮድያዳ ልጅ ርጉም የሆነው የሄሮድያዳ ልጅ ርጉም የሆነ ንጉሥ ሄሮድስም በዘፈኗ በጣም አድርጋ ስላስደሰተች፣ እርሱም በተራው ሊያስደስታት ፈልገና እስኪ መንግስቱ እስከ መንግስቱ እኩሌታ ድረስም ሊሆን የለመነችውን ይሰጣት ዘንድ በህዝቦቹና በመኳንንቱ ፊት እንዳይክዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቂ፣ የመንግስቴን እኩሌታ ቢሆን እሰጥሻለሁ ያለው ምን ላድርግልሽ እያለ በመላ ባላ በማለላት ጊዜ በእናቷ ምክር የቅዱስ ዮሐንስ አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ስለ መሐላው ዮሐንስን አንገት እንዲቆረጥ አደረገ። በመጀመሪያ የሄሮድስ ወታደሮች ሰይፍ ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ሙህ ሙህኒ ቤት ሄዱ ወደ ወህኒ ቤት ሄዱ ሲሄዱ ቅዱስ ዮሐንስም የሄሮድ ጭፍሮች ሊገድሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማ ቤት ውስጥ አንገቱን በመስኮት አውጥቶ እንዲመቻቸው አድርጎ ጠበቃቸው የንጉሱም ጭፍሮች የመጥመቁን መቁን ራስ በወጭት አድርገው ለንጉሱ ለንጉሳቸው ሄሮድስ ሰጡት ሄሮድስም ለሄሮድያዳ ልጅ ሰጣት የመጥምቁ ዮሐንስ ግን በወጭት ላይ ሆና ህዝቦቹን የመጥምቁ ዮሐንስ ግን በወጭት ላይ ሆና ህዝቦቹንና የመንግሥቱን ታላቅ ሰዎች እየሰሟት በየመኳንንቱ ፊት ንጉሥ ሄሮድስን ወንድምህን ፊልጶስ ሚስት ማግባት አይገባህም እያለች መጀመሪያ ተዘልፈው እንደነበረ ሁሉ አሁንም ዘለፈችው። ከአንገቱ በላይ ማዓዛዋም ጅግ ደስ የሚያሰኝ ነበር። አይኖቿም እንደ ፀሐይ እያበሩ ነበር። የተቆረጠችው ከአንገቱ በላይ ያለችው ራሱ ናት። እንግዲህ የቅዱስ ዮሐንስ መጥምቀ መለኮት እንዲህ ምዘልፈው ሄሮድስም የሄሮድያዳም ልጅ የመጥምቁን ራሶ ስላለ እናቷ ልትሰጣት ስትል አይኖቿ እንደ ፀሐይ ሲያበሩ ብታየው ንጉሱን አትፈራምን በማለት ተቆጣች። በመቀጠልም እነዚህን አይኖቹን በመስፌ እያወጣሁ እጥላቸዋለሁ፣ ምላሱንም ዳግመኛ እንዳይገስጸኝ ቆርጬ እጥላቸዋለሁ በማለት ፊቱን በጥፊ ለመምታት እጇን ስተነሳ፣ ያን ጊዜ ዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይ ሳለችም ዳግመኛ የተረገምሽ የተረገምሽ፣ ሮዲዋዳ የባልሽን ወንድም ሄሮድስ ማግባት አይገባሽም። ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች ዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደነስር በአየር ላይ በረረች። ከዚህ በኋላ ለጥፊ የዘረጋቸው ሄሮዲያዳ እጆቿ ከትከሻቸው የተቆረጡ መሬት ላይ ወደቁ። እውነቱንም መሬት አፏን ከፍታ ሁለቱንም መሬት አፏን ከፍታ ዋጠቻቸው። ዘፋኛዋ ልጃም አብዳ የቤተ መንግሥቱን እቃ ሁሉ በመሰባበር ጀመረች። የንጉሱ አንዱ ጭፍራም ሄሮዲያዳም በእሳት እንደተለበለበ የግንድ እሳት የመሰለ የተቆረጠ እጇን አምጥቶ ለሄሮድ ሰጠውና የሆነውን ነገረው። ንጉሥም ነገሩ እውነት መሆኑ ይህዶ ባየ ጊዜ በሀፍረት እጅግ ተሸማቀቀ። ዘፍና በማስደሰት የዮሐንስን ራስ እንዲያስቆርጥ ያደረገችው የሄሮድያዳ ሴት ልጅ አብዳ በቤተመንግስቱ ስትለፈልፍ አገኛት። ሄሮድስም መኳንንቶችን በቤተመንግስት የተደረገው ነገር ለማን አትንገሩ ብሎ አማላቸው። ነገር ግን ያበደችው የሄሮድያዳ ሴት ልጅ ራሷ ሄዳ ሄሮድስን የወንድምህን የፊልጶስን ሚስት ማግባት ፈጽሞ አይገባህም እያለች በመኳንንቶች ፊት ገሰጸችው። ንጉስ ሄሮድስም ይህን ቃል ከርሷ በሰማይ ጊዜ እጅግ ተናደደና ቀድሞ ያልሆነ ስራ ታሰራ በኋላ ደግሞ ምስጢር ታወጣ ንሳ በቀድሞ ያልሆነ ስራ ታሰራ በኋላ ደግሞ ምስጢር ታወጣ ንሳ በሰይፍ ቁረጣት ብሎ አንገቷን በሰይፍ አስቆረጣት። ስጋዋንም አሳን ማሪ ተቀብሎ ዋጣት። ሄሮድስም የወንድሙን ሚስት ሲያገባ አስቀድሞ ያግብቷት የነበረችው ሚስቱን በግፍ አባሯት ነበር። እርሷ ሚን ሄሮድስ ያደረሰባትን ግፍ ለአባቷ አራጣ ብትነግረው አራጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላ በኃይል አፈረሳት። የበላይ ንጉስ ቄሳርም የገሊላ መፍረስና መውደም ሲሰማ ምክንያቱም ቢጠይቅ ሄሮድስ ባደረገው ግፍ መሆኑን ነገሩት። ቄሳርም ሄሮድስን ከስልጣኑ ሽሮ አጋዘውና በወህኒ ቤት ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ ቷ ብሎ ፈንድቶ ተልቶ ሸቶ እጅግ ክፏ ሟሟት ሞተ። የኃጢአት መጨረሻዊ ነውና የቅዱስ ዮሐንስ ራስ ካስቆረጡ በኋላ ሶስቱም ያደረሰባቸውን ተመልከቱ። በስጋም በነፍስም ጽኑ ቅጣት አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግሥተ ሰማያትም ለዘላለም ከብሮ ይኖራል። የተቀደሰች ራሱ በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችንም በደብረ ዘይት እያስተማረሳለው ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም ዮሐንስን ራሱ በእጆቹ አቅፎ በመለኮት አፉ አክብሮ ሳማት። እመቤታችን የዮሐንስን ራስ በየታጅግ እጅ ላይ ሁና ባየች ጊዜ በሐዘን እጅግ አምረራ አለቀሰች። ጌታችንን ቅድስት እናቱን ካረጋጋት በኋላ ክብርት እናቴ ሆይ አታልቅሺ፣ ዮሐንስ ሙቶ እንዳየሽው እኔም ደግሞ ሞታለሁኝ፣ እገደላለሁኝ። ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጬ አይደለም፣ እጅና እግሬን በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔንም በጦር እወጋለሁ ደምና ውሃም ከጎኔ ይፈሳል አላት። ሌላው ብዙ ምስጢር ነገራት፣ አጽናንቶ አረጋጋት። ከዚህ በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣን ሰጣት። እነሆ መንፈስሽን በራስሽ ላይ ውስጥ አድርጌያለሁ በሰማይ የምትበሪም እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይ እየበረረሽ በዓለም ሁሉ እየዞረሽ የሮድስን የሄሮዲያዲያን ኃጢአት ግልባጫቸውን እስከ 15 ዓመት ድረስ ገቢረ ተአምራት የምታደርጊበት ኃይሌን መንፈሴን በራስሽ ውስጥ አድርጌያለሁ አላት። ዳግመኛም ጌታችን ዮሐንስን እኔም ከሶስት ዓመት በኋላ ለአዳም የሰጠው ተስፋ ፈጽሜ በሞቴ ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ በሶስተኛው ከሙታን ተለይቼ ተነስቼ በሶስተኛው ቀን ከሙታን ተለይቼ ተነስቼ ወደ ባህር ባህር የክብሬ ተመልሼ ወደ ሰማይ አርጌ በአባቴ ቀኝ በተቀመጥኩ ጊዜ ከ15 ዓመት በኋላ ርጉም ሄሮድ ካስፈጃቸው ከትንንሾቹ ሕጻናት ጋር ትሆን ዘንድ በአባቴ ፈቃድ ራስን ተሸክመው ወደ አባትህ ወደ ዘካርያስ ያመጧት ዘንድ እኔ መላእክትን አዛቸዋለሁ። ዛሬ ግን ነፍስህን በኔ ቀኝ አባትህ በዘካርያስ አጠገብ አኑሪያታለሁ። መንፈስህንም እስከ 15 ዓመት በራስ ላይ ውስጥ እንድትኖረ አዝዣታለሁ። ስጋህም ከነቢዩ ከኤልያስ ጋር እንዲቀመጥ አድርጌያለሁ አለው። ከዚህ በኋላ ጌታችን እንዳዘዛት የመጥምቀ መለኮት ቅዱስ ዮሐንስ ራስ እንደ ንስር ባየር ላይ የበረረች የምታስተምር ሆነች። በምስራቅ በኩል ዳ በአረብ አገር ውስጥ በሰማይ ላሉ ላይ ስታስተምር በዚች ዕለት ጥቅምት 30 ቀን በግልጽ ታየች። ነጋዴዎች ድምጿን ሰምተውና አይተው እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚህ በኋላ ከሰማይ የምታ የምታ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምጽ ከሰማይ መጣላቸው። መፈለጋቸውንም ተው። የቅዱስ ዮሐንስ ራስም 15 ዓመት ስታስተምር ኑራ ሚያዝያ 15 ቀን በዚች ዕለት በአረብ ሀገር አረፈች። የታዘዙ ቅዱሳ መላእክት መጥተው ከቅዱስ ቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ የቅዱስ ዮሐንስ አንገት ወስደው በነቢዩ ኤልያስ መቃብር ውስጥ አብረው ቀበሯት። ቅድም አካሉ የነበረ በዛ ነውና ወደ አካሉ ነው ወስደው የጨመሯት። ቅድስት ነብስም እያመሰገኑ ወደ ሰማይ አሳረጓል። በዚህ ብዙ ስሉስ ቅዱስ ዙፋን ሲት ወድቃ ከሰገደች በኋላ አባቴ የዘካርያስ እና እናቴ ኤልሳቤት እጅ ነሳቸው። አባቱን ዘካርያስ እና ኤልሳቤትን እጅ ነሳቸው። ከዚህ በኋላ በሶስተኛው ሰማይ ውስጥ ተቀመጠች። ጌታችንም ሶስቱን ሰማይ ሰማያት ርስት ጉልት አድርጎ ሰጥቷታልና ለቅዱስ ዮሐንስ ነብስ መጥምቀ መለኮት ቅዱስ ዮሐንስ መላ ዘመኑ 45 ዓመት ከ8 ወር ነው። ሁለት ዓመት በእናት በአባቱ ቤት ተቀመጠ። 28 ዓመት በበረሃ ብቻውን ኖረ። 8 ወር ርጉም ሄሮስ አንገቱን ከማስቆረጡ በፊት ሲያስተምር ቆየ። 15 ዓመት አንገቱ ከተቆረጠች በኋላ በዓለም ዙሮ ሲያስተምር ኖረ። ይህች እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስኛው ሀገር ኢትዮጵያ ውስጥ ነው የምትገኘው። ይህንንም መጽሐፈ ጤፉት በደንብ ይገልጸዋል። ለስም አጠራሩ ክብር ምስጋና ይገውና የቅዱሳን አምላክ ልዑል እግዚአብሔር ቅዱስ መስቀሉን በተአምራት አባቶች ወደ ሀገራችን እንዲያመጡ ሲያደርግ የብዙ ቅዱሳን አጽምን አብሮ ሰጥቶናል። ከእነዚህም ውስጥ የመጥምቀ መለኮት ቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷን በግሸን ደብረ ከርቤ በእግዚአብሔር አብ የተመለሱ ውስጥ በክብር ተቀምጣ ትገኛለች። የአመጣጧም ነገር እንዲህ ነው። የቅዱስ ዮሐንስ ራስ በ15 ዓመት ታስተምዶ ሚያዝያ 15 ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነብዩ ኤልያስ መቃብር ውስጥ አብረው ቀበሯት። ከብዙ ዘመን በኋላ በገንዘብ ድሆች በሃይማኖት ግን ባለጸጎች የሆኑ ሁለት ደጋግ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥምቁ ቅዱስ ዮሐንስ ለአንደኛው በራይ ተገለጠለትና የከበረች ራሱ ያለችበትን ቦታ ነገረው። ርሱም ወደ መለከተው ቦታ ሲሄድ የቅዱስ ዮሐንስን ራስ በሸክላ ዕቃ ውስጥ ሆና አገኛት። መዓዛዋም እጅግ የሚመስጥ ነው። ሰውየውም ከእርሷ ከተባረከ በኋላ ከእርሱ ጋር ወደ ቤቱ ወስዶ በፊቱ መብራት እያበራ እጣን እያጠነ በታላቅ ክብር አኖራት። እርሱም በሞት ባረፈ ጊዜ ለእህቱ ለእህቱ ምስጢሩን ነግሯት፣ እርሷም በክብር ስትጠብቃት ኖረች። የቅዱስ ዮሐንስ ራስም በአንድ አርዮሳዊ ሰው እጅ እስከገባች ድረስ ከአንዱ ሰው ወደ አንዱ ሰው የምትተላለፍ ሆነች። አሩዮሳውያን ሰው ከሞተ በኋላ በኢየሩሳሌም አባ አኒያኖስ በሀገረ ሀምዳ ኤጲስቆጶስ ነት ተሹሞ ሳለ ቅዱስ ዮሐንስ ለአባንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባንያኖስም ሂዶ እንደዛሬው ባለ ዕለት ግንቦት ወሰ 30 ቀን ከዚህ አወጣት። ይህችውም የካቴስ 30 ቀን ካገኟት በኋላ ዳግመኛ ያገኙበት እለት ናት። የመዝሙር መለኮት ቅዱስ ዮሐንስ ራስ በነቢዩ ኤልሳ መቃር ውስጥ አብረው ካኖሯት በኋላ ብዙ ዘመን በኋላ የነቢዩ ኤልያስ እና የመጥምቁ ዮሐንስ አጽም ሰኔ ሁለት ቀን ፍልሰታ አጽማቸው ሆነና በፈቃድ እግዚአብሔር በተአምር ወደ እስክንድሪያ ሄደ። የቅዱሳኑ አጽም እስክንድሪያ እንደደረሰ ቅዱስ አትናቲዎስ ህዝቡን ይዞ መጥቶ በታላቅ ክብር ተቀበላቸው። በዓላቸውን በደስታ ከበረላቸው፣ በስማቸውን ቤተ ክርስቲያን አነጸላቸው፣ አጽማቸውን በክብር አስቀመጠው። የቅዱሳኑ አጽም በእስክንድሪያ እጅግ ድንቅ ድንቅ የሆነ ተአምራትን እያደረጉ ኖሩ። ከአባይ ወንዝ ውጭ ህይወት የሌላቸው ግብጾች አምፀው በሀገሪቱ ያሉ ክርስቲያኖችን ያሰቃዩአቸው ጀመር። ሊቀ ጳጳሱ አባ ሚካኤልም አሰሯቸው። ሊቀ ጳጳሱን አባ ሚካኤልንም አሰሯቸው። ይህንንም ሲሰሙ በአጼ ዳዊት ሱዳን አጼ ዳዊት የኢትዮጵያው ንጉስ ሱዳን ድረስ ዘምተው የአባይን ወንዝ አቅጣጫውን በማስቀየር ግብጻውያንን በረሃብ ሊፈጇቸው ሲሉ ሰላሞቹ የግብጽ መሪዎች ሊቀ ጳጳሱን ከእስር ፈቷቸውና አከበሯቸው። አፄ ዳዊትም የግጹ ሊቀ ጳጳስ ከእስላሞች የገዙት እስራት ካስፈቷቸው የግዙት እስራት ካስፈቷቸው በኋላ ሊቀ ጳጳሱና ክርስቲያኖቹ ተመካክረው ብዙ ወርቅ እጅ መንሻ አድርገው ቢሰጧቸው፣ ንጉሳችን ግን የዳነው በጌታችን የዳነው በጌታችን በኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌተ ቅዱስ መስቀል ስጡኝ እንጂ ብለው መልእክት ጽፈው እጅ መንሻውን መልሰው ላኩላቸው። አፄ ዳዊትም የአባይን ወንዝ አለቀ አለቅላቸውም ነበርና አለቀቁላቸውም ነበርና ገዢዎችም እስላሞች እጅግ ተጨንቀው ሊቀ ጳጳስና ኤጲስቆጶሳቱን ካይናትም ሁሉ ሰብስቡ የኢትዮጵያ ንጉስ ፈቃዱን እንዲፈጽሙለት ነገሯቸው። የግብፁ ሊቀ ጳጳስና ክርስቲያኖችን በጉዳይ ከተመካከሩ በኋላ እርሱስ ጌታችን ኢየሱስ ክርስቶስን የሚወድ ሃይማኖቱ የቀና ደገኛ ንጉስ ነው እና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋር እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፈቃዳ እግዚአብሔር በግብፅ ያሉ የከበሩ ቅዱሳን ነዋያት የብዙ ቅዱሳን አጽም ከቅዱስ መስቀሉ ጋር ለአጼ ካሊብ ላኩለት። ከነሱም ቅዱሳን አጽም ውስጥ እጅግ የከበረች ለአጼ ዳዊት ላኩለት እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችንን ቅዱስ መስቀል በእንጨት በብረት፣ በነአስና በወርቅ ሳጥን ደራርበው በክብር ሲያስቀምጡ የመጥምቁ ዮሐንስ አጽም ከሌሎች ቅዱሳን አጽም ጋር አብረው በግሸን እግዚአብሔር አብ ቤተ ክርስቲያን በታላቅ ክብር አስቀምጠዋታል። ይህንንም መጽሐፈ ጤፉት በዝርዝር ይገልጸዋል። የመጥምቀ መለኮት ቅዱስ ዮሐንስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደርብን። አምላካችን የቸሩ መዳን ያለም ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን።